ገድለ ቅዱስ ዮሐንስ መጥምቅ ዘሐሙስ። ወደ ጥንተ ነገራችን ተመልሰን ስለ መጥምቁ የዮሐንስ ራስ እንናገር። ሄሮድስ ወታደሮችን ልኮ የመጥምቁ የዮሐንስን ራስ ባስቆረጠው ጊዜ ጭፍሮቹም በወጭት ላይ የዮሐንስን ራስ ተሸክሞ ይዘው ሲሄዱ ፊቱ ከፀሐይ ሰባት እጅ ታበራ ነበር። እነርሱም በመኳንንቶቹ ፊት ወስደው የዮሐንስ መጥምቅን ራስ በወጭት ለንጉሳቸው ለሄሮድስ ሰጡት። እርሱም ከተቀበለ በኋላ ለሄሮድያዳ ልጅ ሰጣት። የመጥምቁ ዮሐንስ ራስ ግን በውጭቱ ላይ ሆና ህዝቦቹና የመንግስቱ ታላላቅ ሰዎች እየሰሟት በመኳንንቶቹ ፊት ንጉሥ ሄሮድስን እንዲህ አለችው፣ ሄሮድስ ሆይ የወንድምህ የፊልጶስን ሚስት ማግባት አይገባህም። አንተም ለእርሷ ወንድሟ ነው፣ እርሷ እህትህ ነች፣ በማለት ትዘልፈው ነበር። የመጥምቁ መቆ ዮሐንስም ራስ መዓዛው ከሽቱ ሰባት እጅ በልጦ ይሸት ነበር። አይኖቹም እንደ ፀሐይ ያበሩ ነበር። ንጉሱ ሄሮድስ የመጥመቁ ዮሐንስን ራስ ለሄሮድያዳ ልጅ በሰጣት ጊዜ እርሷም ወስዳ ለእናቷ ሰጠቻት። ሄሮድያዳም የመጥምቁ ዮሐንስን ራስ በውጪት ላይ ተቀምጣ በሕይወት እንዳለች አይኖቹ ተገልጠው ፊቱ ከፀሐይ ሰባት እጅ ስታወራ ባየች ጊዜ እንዲህ በማለት ትናገራት ጀመር። ስልጣን ያለውን ምድራዊ ንጉሥ እያየች አትፈራው የነበረችውን አይኖች በወስፌ እያወጣው እኔ በእጄ ጥላቸዋለሁ። ሳትፈራ ሳታፍር የወንድሜ የፊልጶስን ሚስት ማግባት አይገባህም፣ እያለች በሕይወቷ ሳለች በሰው ፊት ንጉሥ ንግሥትን ትዘልፍ የነበረችውን ምላስ እኔ በእጄ ቆርጫት በመሬት ላይ ጥላት፣ አለው። በራሱ ላይ የበቀለውን ጸጉሩና በፊቱ ላይ የበቀለውን ጽህም ለአጭቼ ከአልጋዬ በታች ጎዝጉዤው ወደ መኝታዊ በመወጣበት ጊዜ የእግሬ መረጋገጫ መጥረጊያ አድርገዋለሁ፣ አለች። ይህንን ቃል ካለቻት በኋላ ፊቱን በጥፊ ለመምታት እጇን ዘረጋች። በዚህን ጊዜ የዮሐንስ ራስ ክንፍ አውጥታ የቤቱን ግንብ ሰንጥቃ እንደ ንስር እየበረረች አንቺ የተረገምሽ ሄሮዲያዳ የባልሽ የፊልጶስን ወንድም ሄሮድስን ማግባት አይገባሽም። ቀድሞም የዘለፍኩሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣራ ሰንጥቃ እንደ ንስር በአየር ላይ በራ ሄደች። ያን ጊዜ የሄሮዲያዳ እጆች ከትከሻዋ ላይ እየተቆረጡ ከመሬት ላይ ወደቁ። ሰውነቷንም መሬት ተከፍታ እስከ አንገቷ ድረስ ዋጠቻት። ይህች የረከሰች የተረገመች ዘማ በሕይወቷ እያለች ስለ አመጻዋና ስለ ክፋቷ ወደ እመቀመቃት ቁልቁል ወረደች። በዘፈኗ የንጉሱን ልብ አስደስታ የዮሐንስን ራስ የለመነች በሄሮድያዳ ልጅም ላይ ሰይጣን አድሮባት አበደች። የቤተ መንግሥቱንም ዕቃ ሁሉ እያነሳች ተሰብረው ጀመረች። ያን ጊዜ ከሄሮድስ ወታደሮች አንድ ሰው እንደ ግንድ በእሳት የተለበለበ የመሰለውን የሄሮድያዳ እጆች በልብሶቿ ውስጥ ተሸፍኖ ሰውሮት ወደ ንጉሱ ሄሮድስ ዘንድ በተሰበሰቡት መካከል ይዞት ሄደና በንጉሡ ፊት ደንግጦ ቆመ ሄሮድስም ወታደሩን ስለምን መጣ ደንግጠህም አይሃለሁ ምን ሆነሃል አለው ወታደሩም ለሄሮድስ እንዲህ በማለት መለሰለት ንጉሥ ወይ ወዮልን ወዮታ አለብን የነቢየ እግዚአብሔር የንጹሕ የጻድቅ ዮሐንስን ራስ ከቤታችን ውስጥ በማስገባታችን ጥፋትን ተጎናጸፍን ሀፍረትንም ተቀዳጀን በነፍሳችንም ሐዘንን ተመላን በራሳችንም ላይ ጥፋትን አመጣን እነሆ በፍቅሯ ተነድፈህና ለቃሏ ተገዝተህ ፈቃዷን ፈጸመ። የመጥምቀ መለኮት ዮሐንስን አንገት ያስቆረጥክላት ሄሮዲያዳ የሰማት ዮሐንስን ፊት በጥፊ ለመምታት እጇን በዘርጋች ጊዜ በዮሐንስ የተአምር ሰይፍ በእሳት እንደተለበለበ ግንድ መስለው ከትከሻዋ ላይ የተቆረጡ ሁለት እጆቿ ከመሬት ላይ ወድቀዋል። ሰውነቷንም መሬት አፏን ከፍታ እስከ አንገቷ ድረስ ዋጠቻት። ልጅቷም አብዳ የቤቱን ዕቃ ሁሉ ሰብራ ጨረሰች፣ አለው። ንጉሡ ሄሮድስም ወታደሩን ተቆጣው። አንተ ቀጣፊ ውሸታም ነህ፣ ይህ ሁሉ በቤተ መንግሥቴ ውስጥ አልተደረገም አለው። ወታደሩም ቃሌን በእምነት ካልተቀበልከኝማ አባይን በምስክር አሸንፈው ይረቱታልና፣ ያውልህ አይተመነኝ አለውና በእሳት የተለበለ የመሰለውን ከትከሻዋ ላይ የተቆረጡትን ስንጣቶቿ በቀይ ቀለምና በወርቅ በብር ያጌጡትን የሄሮዳዳያን እጆች ከልብሶቹ ውስጥ አውጥቶ በተሰበሰቡት መካከል በመኳንቶቹ ፊት ወርውሮ ጣለለት። ንጉሡ ሄሮድስም የሄሮዲያዳ እጆች የሆኑትን በተመለከተ ጊዜ በታላቅ አፍረት ተነስቶ ሄሮዲያዳ ካለችበት ሄደ። ሄሮዲያዳን መሬት አፏን ከፍታ እስከ አንገቷ ድረስ ውጣት አገኛት። አሽከሮቹንም እነሆ ትንሽ ወደ ታች ስለወረደች፣ በሉ ምድሩን ቆፍራችሁ አውጧት ብሎ አዘዛቸው። አሽከሮቹም ያወጧት ዘንድ መሬቱን ይቆፍሩ ጀመር። እንኳን ሊያወጧት አንዲት አጥንት አግኝተው ያወጧት ዘንድ አልተቻላቸውም። እነርሱ መሬቱን ሲቆፍሩ እንደ ኃይለኛ ጎልማሳ በችኮላ ከዶማው እየተሽቀዳደመች ወደታች ትወርድ ነበር። ይህች የተረገመች በመጥምቆ ዮሐንስ አምላክ ኃይል በሕይወቷ ወደ እንጦሮጦስ ወርዳለችና፣ በዚህን ጊዜ ንጉሱ ሄሮድስ የሚጠብቃትን አሽከር ይህ ሁሉ መከራ እስከሚደርስባት ድረስ ምን ትጠብቅ ነበር ብሎ ተቆጣው። በተሰበሰቡት መካከል አንገቱን በሰይፍ እንዲቆርጡ አዘዘ። አሽከሮቹም በመኳንቶቹ ፊት አንገቱን ቆረጡት። ንጉሡ ሄሮድስም አፍሮ የሚያደርገውን አቶ ወደ መኳንቶቹ ተመልሶ በቤተ መንግስቴ ውስጥ የተደረገውን ነገር አትንገሩብኝ ብሎ በታላቅ መሐላ አማጸናቸው። ናቸው የተመረጠች የመጥመቁ ዮሐንስ ራስ ግን እንደ ንስር በሰማይ ላይ እየበረረች በሀገሩ ሁሉ እየዞሮች በንጉሱ በሄሮድስ ከተማ እየተመላለሰች ሕዝቡ ሁሉ እየሰሟት ሄሮድስ ሆይ የወንድምህን የፊልጶስን ሚስጥ ማግባት አይገባህም እያለች ቀኑን በሙሉ እስከ ማታ ድረስ ስታስተምረዋለች። ሕዝቡ ሁሉ ቃሏን እየሰሙ አቤቱ ጌታችን ፈጣሪያችን ሆይ አንገት ከተቆረጠ በኋላ ስጋ በመሬት ላይ ወድቆ ነፍስን በራስ ላይ አስቀምጠት እንዲናገር ዘንድ ታደርጋለህ። አቤቱ ጌታችን ሆይ የተመሰገነ አምላክ ሆይ ስራ ሁሉ የተመሰገነ ነው፣ በማለት አምላካቸው እግዚአብሔርን አመሰግኑት። አሰምታ እየተናገረች ስታስተምር እያንዳንዱ የሰሟት ሰዎች ሁሉ ብቻውን ድንቅ ተአምር የሚያደርገውን እግዚአብሔርን የሚያመሰግኑ ሆኖ፣ አቤቱ ጌታችን ካለ ስጋ ራስን ብቻ እንዲናገር እንዴት ታደርጋለህ? አቤቱ ጌታችን ሥራ ሁሉ እጹብ ድንቅ ነው ይሉ ነበር። እናትና ልጅ በዮሐንስ አንገት መቆረጥ ተደስተው በንጉሡ ሄሮድስ ፊት ደስታቸውን ገልጸው ዘፈን እናደርሳለን ብለው ሲሄዱ ሄሮዲያዳን መሬት ተከፍተው አጠቻት። ልጅቷም ወይኔ እናቴን ብላ እጆቿን ያዘቻት። የሄሮዲያዳም እጆች ከትከሻዋ ላይ እየተቆረጡ በልጅቷ እጆች ላይ እንደተጨበጡ ቀሩ። የሄሮዲያዳም ልጅ ከቤተ መንግሥት ገብታ በመኳንንቱ ፊት ሄሮድስ የወንድምህን የፊልጶስን ሚስት ማግባት ፈጽሞ አይገባህም አለችው። ንጉሡ ሄሮድስም ይህን ቃል ከአንደበቷ በሰማ ጊዜ በጣም ተቆጣና ቀድሞ ያልሆነ ሥራ ታሰራ፣ በኋላ ደግሞ ምስጢር ታወጣ ንሳ፣ በሰይፍ ቁረጣት ብሎ አንገቷን በሰይፍ አስመትቷታል። ወዲያው አሳን በሬ ተቀብሎ አጣት። ከዚህ በኋላ ንጉሡ ሄሮድስ ወደ ጓደኞቹ ተመልሶ ይህን ክፉ ስራ፣ ይህን ምስጢር ለማንም ለአንድ ሰው እንኳ እንዳይናገሩ አዘዛቸው። እርሱም ንጉሡ ሄሮድስ ከሀፍረቱ ብዛት የተነሳ በዛን ዘመን ወደ ውጭ ወጥቶ ለሰው አይታየም ነበር። የሄሮድስና የሄሮዳዳ የጉስቁልና ሀፍረታቸው በተሰበሰቡት ሰዎች መካከል ተገልጾ ታየ፣ ታወቀ። የሄሮዳዳም የክርፋቷ ሽታ በየቦታው ሁሉ በየሀገሩ ሁሉ ወጥቶ ሸተተ። ንጉሡ ሄሮድስ ሚስቱን አብሮ የወንድሙ የፊልጶስ ሚስት ባገባ ጊዜ ስሙ አርጣ የሚባል የሚስቱ አባት አማት ነበረው። የአርጣም ልጅ ወደ አባቷ መጥታ በፊቱ አለቀሰች። ንጉሱ ሄሮድስም በስልጣኑ ተመክቶ በእርሷ ላይ ያደረሰባትን በደል ሁሉ ነገረችው። አርጣምያን ጊዜ ብዙ ሰራዊት ሰብስቦ ተነሳ። እንደ ልኩ ገሊላ ከሚባል አገርም ደረሰ። አገራቸውን ሁሉ ዘረፈ፣ አፈረሰው፣ ቤታቸውን ሁሉ በሳት አቃጠለው። ንጉሱ ቄሳርም ይህን ነገር በሰማ ጊዜ የሀገሩን መፍረስና መቃጠል በምን ምክንያት እንደሆነ ጠየቃቸው። ነው ንጉሱ ሄሮድስ በስልጣኑ ተመክቶ የአርጣን ልጅ አባሮ የወንድሙን ሚስት ስላገባ በሄሮድስ ምክንያት ይህን ነገር ያደረገው አርጣ እንደሆነ የሀገሩ ሰዎች ለንጉሱ ቄሳር አስረድተው ነገሩት። ሄሮድስም ያደረገውን የራሱን ሚስት አባሮ የወንድሙን ሚስት እንዳገባና በዚህ ምክንያት ቢዘልፈው ነቢዩ ዮሐንስን እንደገደለው በልጁ ምክንያት አርጣ ተቆጥቶ የገሊላን አገር እንዳጠፋ ንጉሱ ቄሳር በሰማ ጊዜ፣ ንጉሱ ቄሳር ጭፍሮቹን ወደ ሄሮድስ ልኮ ከስልጣኑ ሽሮ አጋዘው በወይን ቤት ውስጥም አሳሰረው አጋዘው። ገንዘቡን ሁሉ ወሰደበት። ቤተ መንግስቱንም አስፈርሶ በእሳት አቃጠለው። አርጣም ወደ በላዩ ንጉስ ወደ ቄሳር ሄዶ ንጉሱ ሄሮድስ ዘማዎችን ሁሉ እየሰበሰበ ልጄን አብሮ አስቀናት ብሎ አቤቱታ አቀረበለት። ንጉሱ ቄሳርም ሰምቶ ህግ ፈረሰ፣ ድሀ ተበደለ ተብዬ እንድወቀስ ይህን ክፉ ስራ ሁሉ እያደረገ ያስወቀሰኝና ያስደፈረኝ እርሶ አይደለምን? ብሎ ወታደር ልኳስ ይዞ ከስልጣኑ ሽሮት በወህኒ ቤት ውስጥ አሳሰረው። ሄሮድስም በወይን ቤት ውስጥ ሳለ አብዶ አይምሮውን አጥቶ የገዛ አካሉን እየነጨ እየበላ ኳ ብሎ ፈንድቶ ተልቶ ሸቶ ተበላሽቶ በክፉ አሟሟት ሞተዋል። በግፍ የሞተው ጻድቅ በነፍሱ በፈጣሪው ፊት ተከራክሮ ኃጢአተኞች፣ ግፈኞች፣ በደለኞች የሆኑትን እንዲበቀልለት ያደርጋል ያለው የመጽሐፉ ቃል እነሆ በርጉም ሄሮድስ ላይ ደረሰ፣ ተፈጸመ። የተቀደሰችው የመጥምቁ ዮሐንስ ራስ ግን በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችን ኢየሱስ ክርስቶስም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደችለት። ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ ታቅፎ የመጥምቁ ዮሐንስን ራስ በመለኮት አፉ አክብሮ ሳማትና ሰላምታ ሰጣት። የቅዱስ ዮሐንስን ራስ ባየችና በተመለከተች ጊዜ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ማርያም እንዲህ በማለት አለቀሰች። ይህንን በአንተ ላይ የደረሰውን መከራ ያዩና ይመለከቱ ዘንድ ስለ አንተ ተለውጦ ስለ አንተ አለመገኘት የሞተው የአባትህ የዘካርያስ አይኖች ዛሬ ወዴት ሲገኙ ይሆን? ወዴት ነው ያሉትስ? የቤተልሔምን ሕፃናት ከጨረሰና ከፈጀው ከርጉም ሄሮድስ ፊት አሸሽታ በበረሃ ውስጥ ያሳደገች እናት አንገት ተቆርጦ ያዩት ዘንድ የእናትህ የኤልሳቤት አይኖች ዛሬ ወዴት ተሰወሩ? ወዴት ሲገኙ ይሆን? የአባትህ የዘካርያስና የእናት የኤልሳቤት አይኖች አንተን ያዩ ዘንድ ዛሬ ወዴት ናቸው? ወዴት ነው ያሉት? እመቤታችን ማርያም መጽናናትን ልብሶ መተውን እንዲ አለች። በመረረ እንባም በጣም አለቀሰች። እመቤታችን ማርያም ልጇን ያጠመቀው የዮሐንስን ራስ ባየች ጊዜ በመረረ ሐዘን እንዲህ ያለች እንባዋን ታወርድ ነበር። ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም የእናቱን ሐዘን ተመልክቶ ልጇ ወዳጇም እናቱን በእጁ ጠቀሳትና እንዲህ በማለት ተናገራት። ድንግል እናቴ ሆይ አታልቅሺ። ነው ዮሐንስ ሞቶ እንዳየሽውና ዮሐንስ እንደሞተ እንሆ እኔም እሞት አለሁ እገደላለሁ። ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ተቸንከሬ እንደ ብራና ተወጥሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔንም በጦር ወጋለሁ፣ ደምና ውሃም ከኔ ይፈሳል አላት። ከዚህ በኋላ ጌታችን ኢየሱስ ክርስቶስም ወደ ምጥመቁ ዮሐንስ ራስ መለስ ሳለና እንዲህ በማለት ስልጣን ሰጣት። ጌታችንም የዮሐንስን ራስ እንዲህ አላት፣ እንሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ። በሰማይም የምትበሪበት እንደ ንስር ክንፍ ሰጥቼሻለሁ። እንደ ንስርም በሰማይ እየበረሽ በዓለም ሁሉ እየዞርሽ የሄሮድስና የሄሮዲያዳን ኃጢአት ለሰው ሁሉ ግለጭባቸው ኖ እስከ 15 ዓመት ድረስ ገቢረ ተአምራት የምታደርግበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ። እስከ 15 ዓመት ድረስ በዓለም ሁሉ ዞሮሽ የምታስተምሪበት መንፈስ የምትበሪበትም ክንፍ ሰጥቼሻለሁ እኔም ከሶስት ዓመት በኋላ ለአዳም የሰጠሁትን ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዳቢሎስ እጅ ማርኬ በሶስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባህሬ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩ ጊዜ ከአስራ አምስት ዓመትም በኋላ እርጉም ሄሮድስ ከፈጃቸው ከትንንሾቹ ሕፃናት ጋር ተሆን ዘንድ በአባቴ ፈቃድ ራስህን ተሸክመው ወደ አባቴ ወደ ዘካሪያ ሲያመጧት ዘንድ እኔ መላእክትን አዛቸዋለሁ። ከሕፃናት ጋር ተሆን ዘንድ ነፍስህን መላይክ ተሸክመው ወደ አባት ወደ ዘካርያስ ያደርሷታል። እነሆ አንተ የጥምቀት አባት ካህን ነህ፣ እነርሱ ግን በደማቸው እንጂ አልተጠመቁምና። ዛሬ ግን ነፍስህን በእኔ ቀኝ በአባትህ በዘካርያስ አጠገብ አኖሪያታለሁ። መንፈስህንም እስከ 15 ዓመት በራስ ውስጥ እንድትኖር አዝዣታለሁ። ስጋህንም ከነቢይ ከኤልሳ ስጋ ጋር አድርጌ አለው። ጌታችንም የዮሐንስን ራስ በሰማይ የበረች ድምፅ እያሰማች ኃጢአታቸውን እየገለጸችባቸው ከአዲዎች የሆኑትን ሄሮድስና ሄሮዲያዳን ትዘልፋቸው ዘንድ አዘዛት። ጌታችን ኢየሱስ ክርስቶስ እንዳዘዛት የዮሐንስ ራስ እንደ ንስር በተሰጣት ክንፍ በሰማይ ላይ እየበረረች የሄሮድስና የሄሮዲያዳን ኃጢአት በዓለም ሁሉ እየዞረች በደላቸውን ሁሉ እየገለጸች የምታስተምር ሆነች። ከዚህ በኋላ በምስራቅ በኩል ሄዳ በአረብ አገር ውስጥ በሰማይ ላይ ስታስተምር ነጋዴያን ድምጿን ሰሙ። እነርሱም ገንዘባቸውን ሁሉ ጥለው የዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙት። ነገር ግን አግኝተው ለመያዝ አልተቻላቸውም። ከሰማይም እንዲህ የሚል ቃል ተነገራቸው፣ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙት አላቸው። ከዚህም በኋላ መፈለጋቸውን ተዉ። ከዚህ በኋላ የምጥምቁ ዮሐንስ ራስ 15 ዓመት ስታስተምር ኑራ፣ ሚያዝያ 15 ቀን በአረብ አገር አረፈች። መላእክትና ደቀ መዛሙርቶቹም የምጥምቀ መለኮት ዮሐንስን ራስ አንስተው ከተቀደሰችው ራሱ ከተባረኩ በኋላ እግዚአብሔርን እያመሰገኑ በዝማሬ በምስጋና በነቢዩ ኤልሳ መቃብር ውስጥ ቀበሯት። ነፍሱንም ፈጣሪያቸውን እያመሰገኑ በፊት በኋላ በቀኝ በግራ ከበው በግራቸው እያሸበሸቡ በእጃቸው እያጨበጨቡ በዝማሬ በማይሌት ወደ ሰማይ አሳረጓት። መላእክትም ወደ ሰማይ ባሳረጓት ጊዜ ከስላሴዎች ዙፋን ፊት ወድቃ ከሰገደች በኋላ አባቷ ዘካርያስንና እናቷ ኤልሳቤትን እጅ ነሳቻቸው። ከዚህ በኋላ ከሶስተኛ ሰማይ ውስጥ ተቀመጠች። መጥመቀ መለኮት ዮሐንስም በእውነት ምስክር ሆኖ በመጨረሻ በሰማዕትነት የሞተው መስከረም ሁለት ቀን ነው። ራሱ ያረፈችበት ቀን ሚያዝያ 15 ቀን ነው። መላው የህይወት ዘመን 45 ዓመት ከ8 ወር ነው። ሁለት ዓመት በእናቱ በአባቱ ቤት ተቀመጠ። 28 ዓመት በበረሃ ውስጥ ኖረ። 8 ወር ሄሮድስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ 15 ዓመት አንገቱ ከተቆረጠ በኋላ ሲያስተምር ተቀመጠ። አባቱ ዘካርያስ መስከረም 8 ቀን ምስክርነቱን ፈጽሞ በሰማዕትነት ሞተ። እናቱ ኤልሳቤጥ በጢባሪዎስ ንጉሥ የግዛቱ ዘመን የካቲት 16 ቀን አረፈች። ስላጠመቀውና ወዳጁ ስለሆነ ዮሐንስ ስለንጽህት ራሱ ይህን ተናገረን አስረዳን ነው መሽቀዳደሙን የጨረሰበትን የተቀደሰች ገድሉን የሚጽፍ እንደተቻለው ለድሆች፣ ለበሽተኞች ጎመን ዘሪ፣ ጎጆ ሰሪ የሌላቸው ለባልቴቶች፣ እናት አባት ለሞቱባቸው ለታሰሩት በስሙ ምጽዋት የሚሰጥ በክፉ መገዛት በምርኮ ላሉት ስለ እነርሱ የሚጸልይና የሚለምን መጥምቀ መለኮት ቅዱስ ዮሐንስ ይቀበላቸዋል። በፈጣሪያቸው ፊት በደስታ ያቆማቸዋል። በስሙ ምጽዋት የሚያደርጉት ካለ ነውር ካለ ነቀፋ በጌታቸው ፊት ዮሐንስ ያቆማቸዋል። ከሚፈልቀውም የሕይወት መጠጥ ያጠጣቸዋል። ከዚህ ዓለም ፈንታ በወዲያው ዓለም መጽናናትን ጌታችን ኢየሱስ ክርስቶስ ለወዳጁ ዮሐንስ በቃሉ የሰጠውን መልካም ዋጋ ያገኛል። ልመናው አማላጅነቱ የመጥምቀ መለኮት ዮሐንስ ረዴትና በረከት ከሀገራችን ከኢትዮጵያ ጋር ይኖር ለዘላለሙ አሜን። መጥምቁ ዮሐንስ ንጉሥ ሄሮድስን ስለ ወንድሙ ፊልጶስ ሚስት ስለ ሄሮድያዳ በገሠጸው ጊዜና ስለሚሠራው ክፉ ሥራ ሁሉ በዘለፈው ጊዜ መጥምቀ መለኮት ዮሐንስም ንጉሥ ሄሮድስን ሄሮድስ ሆይ የወንድምህ የፊልጶስን ሚስት ማግባት አይገባህም አለው። ዳግመኛም ንጉሥ ሄሮድስ በኀጢአት ላይ ኀጢአትን ጨመረ። ሄሮድስ ዕለት ዕለት ነፍስ ሳይገድል አይውልም ነበር። ከበደሉም ብዛት የተነሳ ግብረ ሶዶም ይሠራ ነበር። ይተው ዘንድም ስለዚህ ሁሉ ሥራው መጥምቁ ዮሐንስ የዘልፈውና የገሰጸው ነበር። ስለዚህም ንጉሡ ሄሮድስ ተቀየመውና መጥምቁ ቅዱስ ዮሐንስን በወህኒ ቤት ውስጥ አስሮ አጋዘው። ሄሮድስ ሆይ ከግዛትህ እርሻ አንዲት የእህል ቅንጣት ከአታክልት ዙሪያ አንዲት ዘለላ ያልበላውን ቅዱስ ዮሐንስን በወህኒ ቤት ውስጥ አስረህና ታግዘው ዘንድ ይገባልን? ነሆ ቀድሞውንም ከዘመድህ ወገን የሆነው ሄሮድስ በተወለደበት ቤት ውስጥ የሦስት ዓመት ዕድሜ ያድግ ዘንድ አልተወውም በቅናቱ መዓትና በአመፁ በእርሱ ላይ በጣም ተነሳሳበት እንጂ። እርጉም ሄሮድስ የቤተልሔምን ሕፃናት ሁሉ ይገድሉ ዘንድ ባዘዘ ጊዜ ዮሐንስንም ይገድለው ዘንድ ፈለገው። ያን ጊዜ እናቱ ኤልሳቤጥ ይዛው ወደ በረሃ ሸሸች። በዚያም ቦታ እናቱ ብትሞትበት ድሃ አደግ ሆኖ ብቻውን በበረሃ ተቀመጠ። እስራኤሎችን ያስተምር ዘንድም ወደ ዓለም ውስጥ በመጣ ጊዜም የሰናፈጭ ቅንጣት ታህል በደል አልሰራም። ሄሮድስ ወይ መጥምቀ መለኮት ቅዱስ ዮሐንስን የሚታሰርበት ምክንያት ምን በደል አገኘበት? ይበላ ዘንድ እንደ ሌባ ከከብቶች መንጋ አርዶ በላ እንዳትል ታርዶ የተወራረደ ስጋ ምንምን ወደ እርሱ አፍ ፈጽሞ አልገባም። የወይን ጠጅ ጠጥቶ ሰክሮ በመንገድ ሲያልፍ አታክልቴን በእሳት አቃጠለብኝ እንዳትለው እርሱ በህይወቱ ዘመን ሁሉ የወይን ጠጅ አልቀመሰም። የለምድ መጠምጠሚያ የሐር ልብሶችን የለብስ ዘንድ ከገሌ ላይ ቀምቷል፣ ከገሌ ላይ ታግሎ ገፏልና እንዳትለው ከገመሎ ለጥ በስተቀር በሕይወቱ ዘመን ሁሉ የከበሩ ልብሶችን ፈጽሞ አልለበሰም። ለቀበሮች ጉድጓድ አላቸው ለሰማይ ወፎችም መጠለያ ጎጆ አላቸው። ይህ መጥመቀ መለኮት ዮሐንስ ግን ወይ ቤት ወይንም ዋሻ አላበጀም፣ አላደረገም። ካለ ምንም መጠለያና መጠጊያ በምድረበዳ በበረሃ ውስጥ ያደር ነበር እንጂ። ሄሮድስ ሆይ ዮሐንስን ሸምቀህ ተወጋውና ተዋቀሰው ዘንድ በእርሱ ላይ ምንም ምክንያት የለህም። አንተስ የወንድምህን ሚስት በማግባት ኃጢአት መስራትህን አስቀደምክ። ስለዚህም ነገር ቢዘልፍህ አገዘ በወይኒ ቤት አሰርከው። ጽድቅና ትእዛዝን በነገረህ ጊዜ እውነትን ነቅፈ ካንታ አራካት ከፊትህን ፈጽመ አነሳ አገለልካት። በምጥምቀ መለኮት ዮሐንስ ላይ ያደረስከውና የፈጸምከው ግፍህ ምን ይበዛ! ስለ እርሱም ጌታችን በማቴዎስ ወንጌል እንዲህ ብሏል። መጥምቁ ዮሐንስ ማስተማር ከጀመረበት ጊዜ ጀምሮ እስከ ዛሬ መንግሥተ ሰማያት ወንጌል የሚቀበላት አታ ትገፋለች ብዙዎች የተገፉት ይገቡባት ዘንድ ይነጣጠቋታል። ነቢያትም ኦሪትም ሁሉ መጥምቁ ዮሐንስ እስካስተማረ ድረስ ትንቢት ተናግረው አስተምረዋል። ልትቀበሉ ከወደዳችሁ ይመጣ ዘንድ ያለው ኤልያስ ይህ ዮሐንስ ነው። ኤልያስ የተባለ ዮሐንስ እንደሆነ እዝነ ልቦና ያለው ይስማ። የዚችን ትውልድ ሰዎች ቤተ አይሁድን በማን እመስላችኋለሁ? በገበያ ተቀምጠው ባልንጀሮቻቸውን የሚጠሩትን ይመስላሉ። የዘፈን ዜማ ቀነቀንላችሁ አልዘፈናችሁም ሙሾ አወጣንላችሁ አላለቀሳችሁም። ዮሐንስ እህል ሳይበላ ሳይጠጣ ቢያስተምር የማያስበላና የማያስጠጣ ጋኔን አድሮበታል ብላችሁታል። ወልደ እጓለ እመሕያው ክርስቶስ እየበላ እየጠጣ ቢያስተምር መብል መጠጥ ወዳጅ የመጸብሓን ወዳጅ ብላችሁታልና ጥበብ ወልድ ከስራዋ ከልጆቿ የተነሳ ከበረች። ስለ ቅዱስ ዮሐንስ ግፍና መከራ፣ አበሳና በደል ስለሌለባት ስለ ጻድቅ ጌታችን ሊብሎ አስተማረ። ሄሮድስ የሌላውን ሚስት አትመኝ ያለውን የእግዚአብሔርን ትእዛዝ ተላልፎ የወንድሙን ሚስት በማግባት በደለ። በዚህ ምክንያት መጥመቆ መለኮት ቅዱስ ዮሐንስ ቢዘልፈው ንጉሡ ሄሮድስ በኃጢአት ላይ ኃጢአትን ጨምሮ በወይኒ ቤት ውስጥ አስሮ አጋዘው። ስለ ቅዱሳኖች ሁሉ መገፋት ነቢዩ እንዲህ አለ። በኃጢአት ላይ ኃጢአትን እየጨመራችሁ እንዴት ትቆስላላችሁ? አለ። ካለምንም ምክንያት እንደ እርጉም ሄሮድስ ሰውን የሚገፋ ማን ነው? ከኃጢአት ንጹሕ ሆኖ እያለ እንደ መጥመቀ መለኮት ዮሐንስ የተገፋና የተበደለ ማን ነው? መጀመሪያ በአመፅ ወንድሙ አቤልን የገደለው ግፍ መስራትና ሰውን መበደል በቃየል ተጀመረ። የአቤልም ደም ከምድር ወደ እግዚአብሔር ጮኸች። ስለዚህም ነገር አፏን ከፍታ የቃየልን ደም እስከ ጠጣች ድረስ ምድር የተረገመች ሆነች። እግዚአብሔር አምላክ የአቤልን የመስዋዕቱን ደግነት በተመለከተ ጊዜ ስለ ክፋቱና በንጹሕ ባለማቅረቡ ወደ ቃየል መስዋዕት ግን አልተመለከተም፣ አላየም። ስለዚህ ቃየልም የቅናት መንፈስን ተመላና፣ ወንድሙ አቤልን በአመፅ ገደለው። ሄሮድስም ዝሙትና ኃጢአትን ተሞልቶ ለሰማይ ወፎች መጠለያ ጎጆ፣ ለቀበሮች ዋሻ እያላቸው ዮሐንስ የገባበት ዘንድ ዋሻ የጠጋበት ዘንድ ጎጆ ያላበጀውን መጥምቁ ዮሐንስን ገደለው። ምንም ምን ያስቀናው ሳይኖር ንጉሥ ሄሮድስ በቅዱስ ዮሐንስ ላይ ያደረሰው ግፍና በደል እጽብት ናት። ዮሐንስ በርስት ምክንያት ተጣልቶ ተፎካክሮ ከማንም ከማን ጋር በአደባባይ አልተከራከረም። መጥምቀ መለኮት ዮሐንስ አልተበደረም፣ አላበደረም፣ አልከፈለም፣ አልተከፈለም አልሸጠም አልገዛም። ከዚህ ዓለም እድል ፈንታዎችና ከስጋ ፈቃዶች ወገን ምንም ምን በእርሱ ላይ የለም። የመጥምቀ መለኮት ዮሐንስ ኑሮ ከበረሃ ውስጥ ነው። ምግቡም የአንበጣ ቅጠልና የጣዝማ ማር ነው። ዮሐንስ የዓለምን ጌጥና ሽልማት አልፈለገ፣ ልብሱም የገመሎ ልጥ ነበር። የጣፈጡ ምግቦችንም አልተመኘም። ከአለምንም ምክንያት አበሳና በደል ሳይኖርበት የመጥምቀ መለኮት ዮሐንስ ግፍና በደል እጹብ ድንቅ ነው። በእስራኤል ንጉሥ በዳዊት እጅ የተገፋው የኦርዮ ግፍ ምክንያት አለው። እነሆ ንጉሱ ዳዊት ጻድቅ ሆኖ ሳለ የኦርዮ ሚስት ማማርና ደም ግባት አሳሳተውና ከእርሷ ጋር ዝሙትን ሠራ። ኦሪዮም ለእግዚአብሔር እንዳያለቅስበት በሰው ፊትም እንዳይወቅሰው ዳዊት ኦሪዮም በጦርነት ውስጥ አስገደለው። ስለዚህ ነገር እግዚአብሔር ዳዊትን ተቀየመና የገዛ ልጁ ከመንግስቱ እንዲያሳድደው አደረገው። ዳዊትም ንስሐ በገባ ጊዜ እግዚአብሔርም ይቅር አለው። እንደ መጥምቀ መለኮት ዮሐንስ በከንቱ የተገፋ የለም። ይወስዱበት ዘንድ መጥምቀ መለኮት ዮሐንስ ብርና ወርቅ የለውም። ይለምኑት ዘንድም ጌጠኛ ልብሶችም የሉትም። ይቀሙት ዘንድ መጥምቀ መለኮት ዮሐንስ ሰረገሎችና ፈረሶች የሉትም። ቤቱን በርብረው ይወስዱበት ዘንድ በቤት ውስጥ የተቀማቹ ገንዘቦችና ቁሳቁሶች፣ ከብቶችና በጎችን፣ ባሮችና አሽከሮችን ይማርኩበት ዘንድ መጥምቀ መለኮት ዮሐንስ እነዚህን ሁሉ የሉትም። አመፀኛዋ ዓለም ሆይ፣ ዮሐንስን ትጠዩ ዘንድ ከአንቺ የነካው ነገር ምን አለ? ተከታትለሽ ትይዥው ዘንድስ ከአንቺ የወሰደው ምን እድል ፈንታ አለሽ? የመጥምቀ መለኮት ቅዱስ ዮሐንስ መገፋትና መበደል እጹብ ድንቅ ናት። በጣምም ታሳዝናለች። ፈጽማም ታስጨንቃለች። የእስራኤላዊ የናቡቴ መገፋት ምክንያት አለው። ይኸውም በወይኑ ቦታ ምክንያት ነው። ንግሥቲቱ ኤልዛቤል የናቡቴን የወይኑን የአታክልት ቦታ ለመግዛት በፈለገች ጊዜ ይሰጣት ዘንድ አልወደደም። በዚህም ምክንያት ኤልዛቤል ጾምን አወጀችና ናቡቴን አስገደለችው። የአትክልቱንም ቦታ ወረሰችው። እግዚአብሔርም የእርሷን ደም ውሾች እስኪልሱ ድረስ የናቡቴን የበቀል ደምን ከፈለለት። የመጥምቀ መለኮት ዮሐንስ ግፍና በደል ልቡናን በልቅሶ አስማምታ ህሊናን በሐዘን ጦር ትወጋዋለች። ከፊተኞቹም ሆነ ከኋለኞቹ እንደ መጥምቀ መለኮት ቅዱስ ዮሐንስ ካለምንም ምክንያት የተገፋ የለም። በደለኛው ዓለም ሆይ፣ ከመንገዶች ሸሽቶ ስንፍናሽን እየገለጸ የነገረሽን መጥምቀ መለኮት ዮሐንስን እንዴት ተቃወምሽው? ዓለም ሆይ፣ ሥጋዊ ልደቱ በአንቺ ውስጥ ቢሆን ስራውና ምግባሩ ሰማያዊ መልአክ ነው። አመፀኛው ዓለም ሆይ ከእርሱ ጋር ምን አለሽ? ከእርሱስ ምን ትፈልጊያለሽ? ከመጥምቀ መለኮት ዮሐንስ ጋር የርስት ዕድል ፈንታ የለሽም። በደለኛው ዓለም ሆይ በእርሱ ምክንያት ትፈላለጊው ዘንድ ያማጸንሽው እርሱን ያስጠበቅሽው ነገር የለም። ከስጋ ምኞት ሁሉ ባህሊዮም ሆነ በገቢር መጥምቀ መለኮት ዮሐንስ ካንቺ የወደደውና የፈቀደው የለም። ስጭኝም ያለሽ ነገር የለም። ጠፊው ዓለም ሆይ በብላሽ ተግተሽና በከንቱ ትጠዩ ዘንድ አሰብሽ። ምንም ምን የምትጠቀሚው ነገር ሳይኖር ፈጽመሽ ጠላሽው። ምግባርሽ ሁሉ ክፉ የሆነ አመፀኛው ዓለም ሆይ ገዥሽ የሆነ የተረገመው ሄሮድስ የሌላውን ሚስት አትመኝ ያለውን ከአስሩ ቃላት አንዷን አፈርሶ የእግዚአብሔርን ሕግ ተላልፎ እንዲሁም የወንድሙን የፊልጶስን ሚስት አገባ። በዚህ ምክንያት በዘለፈው ጊዜ ነፍስ አትግደል ያለውን ሌላውን ቃል ሻረ። ይገድለው ዘንድ አስቦ መጥምቀ መለኮት ዮሐንስን በወይኒ ቤት ውስጥ አጋዘው። ከዚህ በኋላ ሄሮድስ በኃጢአት ላይ ኃጢአትን ጨምሮ መጥምቀ መለኮት ዮሐንስን ገደለው። የሰማይ ወፎችም ሆኑ የበረሃ አራዊቶች የባሕር ዓሳዎችንም አጥምደው ይዟቸው ዘንድ ለእያንዳንዱ ሁሉ ምክንያት አላቸው። ከእነርሱ ውስጥ እንስሳትን የሚበሉ አሉ። አዝዕርት አታክልትን ስለሚያጠፉ የሚያጠምዷቸው፣ ለመብላትም የሚያጠምዷቸው አሉ። መጥምቀ መለኮት ዮሐንስን ግን ንጉሥ ሄሮድስ በከንቱ አጥምዶ ካለምንም ምክንያትና በደል ገደለው። ለምዕመናን መልካሙን ነገር ያመጣሽልን ክፋት ሆይ የተቀደሰችው ቃል ኪዳኑ ለኛ ለኃጢያተኞች የክርስቶስ የመንግሥቱ ወራሾች ሆነን የመጥምቀ መለኮት ዮሐንስ ጸሎትና በረከት የተቀደሰችው የቃል ኪዳኑ ሀብት ከሀገራችን ከኢትዮጵያ ጋርና ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን።